የአብርሽና ሩታ አለመግባባት ወይም ደግሞ በቤታቸው ውስጥ ውጥረት ከነገሰ ቀናቶች አልፈውታል ማለት ነው። ዛሬም እንግዲህ ነፂን ብቻዋን እያገኛት ይገኛል። ሩታም እጅግ በጣም በማዘን ውስጥ፣ እጅግ በጣም በመናደድ ውስጥ ትገኛለች። አብርሽም እንግዲህ ከባድ ከባድ ሁኔታ ላይ ይገኛል። ነፂ ከባድ ማስጠንቀቂያ እየሰጠችው ትገኛለች፣ ከከባድ ማስፈራሪያ ጋር ማለት ነው። ለምን እንዲ እየተንበረከከላት እንዳለ እንዲ የሆንላት እንዳለ ግራ ቢገባንም ግን ደግሞ ደግሞ ለነፂ እያደላ ይመስላል። በዚህ ሰዓት እንግዲህ ሁለት አይነት ምርጫ ሰጠዋለች፣ ወይ ከእኔ ጋር ቡታ ጅራ ትሄዳለ፣ ወይም ደግሞ እኔ እዚሁ ካንተ ጋር መቆየት ፈልጋለሁ። ሩታ የምትሆነ ሴት አይደለችም። ላንተ ምንም አይነት ክብር የሌላ ሴት ናት። ለአንተ የምትመጥንህ የምትሆነ ሴት እኔ ነኝ እንጂ ሩታ አይደለችም። ስለዚህ እሷን ተዋት፣ እኔ እናንተ የምናቀው ሚስጥር አለ በማለት እንግዲህ ከበድ ያለ ማስጠንቀቂያ ሰጠዋለች ማለት ነው። አብርሽም እንግዲህ ሩታንም ለማስደሰት ሞክሮ እንዲሁም ደግሞ ነፂንም ለማስደሰት ሞክሮ ያለበት ውጥረት መሀል ላይ ሆኖ እንግዲህ ሁለት እግር አለኝ ብሎ ሁለት ዛፍ ለመውጣት እየሞከረ ነው የሚገኘው። ግን ዞሮ ዞሮ መውደቂያው አጨራረሱ እንደማያምር ነው እየተረዳውት የምገኘው። በህይወታችሁ መቁረጥ ላለባችሁ ነገር ትቆርጣላችሁ። አላማ ካላችሁ ለዛ አላማ ህይወታችሁን እስከመስጠት ትደርሳላችሁ። እና አብርሽ ምንም አይነት የመወሰን እንትን የለውም። እውነት ለመናገር ከፍቅር ጋር የነበረው ነገር ነበር፣ ከነፂ ጋ የነበረው ነገር ነበር፣ ከሩታ ጋር የነበረው ነገር ነበር እና ሁሉም ያለፈ ታሪክ አለው። ምናልባት እንደው ተመልሼ አሁን አንዳንድ ሰዎች በህይወታችሁ የሚቆጫችሁ ነገር ምንድነው ቢባሉ ወይ ደግሞ የሚጸጽታችሁ ወይ ደግሞ ያንን ነገር ዛሬ ላይ በቆየ ብላችሁ የምታስቡት ነገር ምንድን ምንድነው ተብሎ ቢጠየቁ አብዛኛውን ሰዎች የኢትዮጵያ ህዝቦች ብዬ ብናገር ማጋነን አይሆንብኝም፣ እና የድሮ ፍቅራቸው ከድሮ ፍቅረኛቸው ጋር ሰላማዊ ህይወት መኖር ብለው የሚመርጡ ነው የሚመስለኝ። እና አብርሽ ያለበት ሁኔታ እሱ ነው። የእውነት ብዙ ሰዎች እንደውም ትናንትና የሆነ ፎቶ ፖስት አድርጌ ነበር ከነፂና ከሩታ ጋ አብረሽ ከየትኛው ጋ ሲሆን ነው የሚያምርበት? ብዬ እንደ ቀልድ ነበረ ያንን ፖስት ያደረግኩትና የብዙዎቹን ሰዎች ሀሳብ አስተያየትም ለመውሰድ ብዬ ነው። ና አብዛኞቹ ከፍቅር ጋ ሲሆን ነው ደስተኛ የሚሆነው ትክክለኛ ደስታ ስሜት ያለው ከፍቅር ጋ ሲሆን ነው እያሉም ምላሽ የሰጡ ነበሩ። አንዳንዶቹም እንግዲህ ከነፂ ጋ ሲሆን ነው እያሉም ሀሳብ አስተያየት ይሰጣሉ። ሌሎቹ ደግሞ ከሩታ ጋ ነው እያሉ ነበር። ና እውነት ለመናገር ፍቅርም ይቅርታ ያው ሰማ ማን በጥሩ ነገር ነው ማነሳት። በመጥፎ ነገር ባላነሳትም ስለሷ ሁሉን ነገር አውቃለሁ። ጅማሮዋን የመጣችበትም ሁሉ ነገር ስለማቅ ምንም እሷን መንካት አልፈልግም። በጥግ አድርጌ ቁጭ አድርጌ ነው የማሳልፋት፣ ማልፋት። በጭራሽ የእሷን ስም በክፉ ማንሳት አልፈልግም። በጣም ነው መወዳት ና ነፂም ያለፉ ታሪኮች ናቸው ና ሩታ ያን የተጎድቶ በተሰበረ ሰው በስፈለገው ጊዜ በተቸገረ ባጣ አንገቱን በረፋ ጊዜ አለባበሱ እንኳን ስርዓት የማይችልበት ጊዜ ላይ ነው ሩታ መጣ ከፍ ያደረገችው ና የተሰበረውን ልቡን ብትንትን ትንትን ያለው መሰበር መሰነጣጠቅ አይደለም፣ ብትንትን የወጣውን ልብ ነው። ጠጋግና አንድ አደርገው፣ ሰው አደርገው ሰውን ድጋሜ ማመን፣ ፍቅር ምን ማለት እንደሆነ ለፍቅር ዋጋ ከፍላ እስከ ጥግ ድረስ ያችኛዋ ሴት ብትበድል ወይ ደግሞ ከዛችኛዋ ሴት ጋር ቢለያይ በሷም ወይም በሱ ምክንያት ቢለያይም ዛሬ ላይ ፍቅር እንዳለ ነገ የተሻለ ህይወት እንደሚኖር ዛሬ ላይ ህይወት ባትስተካከልም ህይወት መከራ ብትሆንም ህይወት ብዙ ፈተና ቢኖርባትም ነገ ደግሞ የተሻለ ይሆናል፣ ነገ ደግሞ የተሻለ ሰው ይመጣል ብላ እንዲያምን ሰውን በደንብ እንዲቀርብ ድጋሚ ለካ ፍቅር አለ ብሎ ፍቅርን መኖር እንዲችል ያደረገች ሴት ናት። እና ነፂ ደግሞ ዛሬ ላይ መጣ ትዳሩ ህይወቱ ከተስተካከለ በኋላ ሌላ ታሪክ ነው እየፈጠረች የምትገኙ። ባለፈው አዝኜልሽ አስቤልሽ ነበር ነበረ። ዛሬ ግን በደንብ ነው መረጋግጥሽና ምን ልልሽ ፈልግ የመሰለሽ ሰው ልሽ በሰውነትሽ አከብርሻለሁ። ግን ሩታ እዚህ ጋር ያንቺን ስም እየጠራች አይደለም፣ ስለ አንችም እያወራች አይደለም። እየተቆጣችም እየጮኸችበትም ያለችው እየተናገረችውም ያለችው ባሏን ስለ ባሏ ነው እያወራች የምትገኘው። ስለ ፍቅራቸው፣ ስለ ትዳራቸው ነው እያወሩት የሚገኙት እና አንቺ በዚህ በመሀል ገብተሽ አታከብርም፣ አትወድም። ስለዚህ ከኔ ጋ ነው የምትሆነው፣ ከኔ ጋ ደስተኛ ሁን ምናምን እያልሽ ምርጫ ውስጥ እየከተትሽ ነው ምትገኘ። ግን ይሄ ልጅ ገደል ውስጥ እየከተች አብርሽ፣ ራሱ አንድ ነገር ልንገር፣ ከነጽህ ጋር ተከትላት ሄደ፣ ነገ መከራን እንደምታይ ነገ ቁጭ አድርጋ እንደምትበቀል መቶ ፐርሰንት እነግርሃለሁ። አሁንም አብርሽ ምንም በቃ ሩታን እርግፍ አድርጎ ትቶ ቡታ ጅራ ለመግባት ይው ልንገራችሁ፣ ልቡ ተነሳስቷል። በዛሬው ቪዲዮ በደንብ አተኩሬን ያየሁት እግዚአብሔርን ምንም አይነት ምላሽ አልሰጠም። በቃ የሆነ ምላሽ መልሱ እንኳን አቅቶታል። ነፂን በጣም እንዲህ እንዲህ እንዲህ እየተንገበገበ ነው እየለመናት የሚገኘው። ማለት ሩታን በዚህ ልክ ቢለምናት ኖሮ ሰላም ይኖሩ ይሆኑ ነበር። ግን አሁን ላይ ሩታን ትንሽ የመተው የመተው አይነት ነገር ነው እያየውበት የምገኘው እና ለአብርሽ ደና ደና አርጌ ብዙ ምክሮችን መምከር እፈልጋለሁ። ለሩታም እንደዛው ለነፂም ደግሞ ልክ ልክ ሆነ እነግራታለሁና፣ እቺ ልጅ በጣም በቃ ካብርሽ ካከሉን ካብርሽ ካብርሽ ካብርሽ ምንድነው አለች። እኔኮ ሩታን ፈርቻት አይደለም፣ ካስፈለገን ቤት ድረስ እመጣለሁ ብላለችና፣ እውነት ነው። ቤቷ ድረስ ራሱ ብትሄጅ እኔ ደስ ይለኛል። አንደኛ እንደው ያችን ቆንጅየዋን እምትሏን ጥፊ እንደው ትንሽዬ በዚህም በዚህም ታታታ ታ አርጋ አንዴ ብትልሽ ማለት ነው ደስ ይለኛል። አልዋሽሽም ነፂዬ ማለት ነው ማለት ብዙ ጊዜ አሰብንልሽ አሰብንልሽ አዘንልሽ። ባለፈው ስታለቅሽ አብረንሽ አለቀስን። ስትታመሚ ወይን ያሳዘነችን ያለፈችው ህይወት በጣም ከባድ ነው፣ መከራ ነው ምናም ብለን በጣም አዘንልሽ ና ግን ያ ሁሉ ነገር ውሸት እንደሆነ እያስመሰልሽ እንደሆነ ከአብርሽ ጋር ስትገናኝ በቃ ሰላሳ ሁለት ጠስሽ ነበር እየገለፈጠ ነበር የመጣሽ። ባለፈው ተጎዳው፣ ተሰበርኩ፣ ተንጣጣው፣ ተንቃቀው ምናም ብለሽ ሆስፒታል ገባው፣ ተነሳው፣ ተኛው፣ ሞትኩ፣ ዳንኩ ብለሽ መጠሻ እያለቀሽ በቃ ያንን ጎርፍ የመሰለ እምባሽን እያዘነብሽ መጣሽ። እኔም አዝኜልሽ አሉ አሏሽም። ዛሬ ላይ አብርሽን ስታገኘው በቃ አላ አደለ ምጣር ላይ የተቀመጠች በቆሎን ምንድነው እሳት ላይ የተቀመጠች በቆሎ ጣጣጣጣጣ ኝኝኝ 30 48 ጥርስሽን ነው ስታሳየ የነበረው ና ለማንኛውም ወደ አንቺ ከመጣው ወደ ሩታ ቤት መሄድሽ ጥሩ ነው። እንዶም አብርሽዬ እንዶም ለሩታ ውለታት ውልላት አለ ይኸው ልብ በኩርኩም እያለች ሩታ ቤቷን ታስወለውላታለች፣ እቃዋን ሳታሳጣባታለች። ይኸው ላችሁ እኔ ተንኮለኛው ኝ አይደለም። ስለ ነፂ መጥፎ ነገር ማውራት ፈልጌ አይደለም፣ ግን እሷ ነው የፈለገችው። በትዳር ውስጥ ገብቼ ባለ ትዳር ነው፣ የልጅ አባት ሊሆን ነው። ጥሩ ህይወት ሁለተኛ ጋቢ አይደለችም። ተደረባ ነው አለብኝ ነው ስለዚህ በኩርኩም እያለች እሩታ ልብስ ታሳጥባታለች፣ ምግብ ታሰራታለች፣ ወጥ ታሰራታለች፣ ምድር የሚባለው በደንብ ቤቱን ታስወለወላታለች እና ይሄ ምን ይመስላችኋል? የምሬ ነው። ቤቱን ከላይ እስከታች በቃ ጽድት አርጋ ሴራሚኩን፣ ግድግዳውን ሁሉ ምኑን፣ በቃ ሶፋውን፣ ቡፌውን ምናምን ቁም ሳጥኑን ሁሉ እየወለወለች ቤቷ ጽድት አርጋ የቤት ሰራተኛዋ ብትሆን እኔ ደስ ይለኛል። እሩታም በዚህ ነገር ያው ትስማማለች ብዬ ነው ማስበው። እውነቴን እምላችሁና ከተኛን ያልተኛ አታምጣብን የሚባል ነገር አለ በሰው ትዳር በሰው ህይወት የሚገባ ሰው እግዚአብሔርን እኔ አልቀበለውም። አሁን ነፂን እስከ ጥግ ድረስ ረግጣታለሁ። ሴት ናት አከብራታለው፣ እንደ ሴትነቷ ግን እሷ ክብሯን ካላከበረች፣ በራሷ ክብር ራሷን በራሷ ካላከበረች፣ ማንም ሰው ሊያከብራት አይገባም። አሁን አክብሪያት፣ ሰው ናት እንደዚህ ልትሉኝ ትችላላችሁ። ሴት ናት እንደዛ ብዬ እስከ ጥግ ድረስ አክብራታለሁ። ግን ራሷን ዝቅ ዝቅ ዝቅ እያደረገች ነው ያለችው። በጣም ራስ ወዳድ፣ ሌባ፣ አጭበርባሪ ናት። ለምን ብትሉ የሩታን ህይወት አበላልጣ በቃ ፍልስልሳ አውጥታ እነሱን አራርቃብታትና አብርሽን የራሷ የእጇ በእጇ ነው ለማስገባት ሞከረች፣ እየሞከረቻለችሁ። አብርሽን ደግሞ የምርን ፈልጋው እንዳይመስላችሁ። አብርሽን የምርን ፈልጋው ወይ ደግሞ አብራው ለመኖር ወይ ደግሞ ፍቅር ኑሮባት አይደለም። የእውነቴን ነው የምላችሁ። ሴት ልጅ ወንድ ልጅ ጥሏት ከሄደ በኋላ አንጀቷ፣ ልቧ ቁርጥ ጭክን አድርጎ አክትፍ ብላ ትፍ ብላ ነው የምትተፈው የምትጥለው፣ የምትተወው። ጎዶታት ሄደን ወንድ ድጋሜ ካገኘችው ድጋሜ ልትጎዳው ነው እንጂ በምንም ተአምር አብራው ደስተኛውና ህይወት ልትኖር አትችልም። በጭራሽ እቺ ልጅ እንዳለቀሰችው ምን እንዳለችው እንደተናገረችው ከሆነ አብርሽ ከጥግ ድረስ እንደጎዳት ነው። ግን አብርሽ ምን አድርጌሽ ነው ስላት በቃ የኋላ ታሪካ ትቀስቅስብኛ ታንሳብኝ ያለችው ምንም መልስ የላትም። ግን በወዷ የያዘችው ብዙ ቂም እንዳለ በጣም መበቀል የምትፈልገው እንዳለ በጣም በግልጽ ያሳያል። እና አብርሽ ደግሞ ከባድ ወጥመድ ውስጥ እየገባ ይገኛል። ሩታ እዚህ ጋር እየጮኸችበት ነው፣ እየተናደደችበት ነው፣ እየተበሳጨችበት ነው። እውነት አላት አልዋሻችሁም። በጣም እውነት አላት፣ ትክክል ናት። ግን በእርግጥ እኔ እንደዚህ መሆኗን ባልደግፈውም ሩታ ከዚህ በኋላ አብርሽን ባትመጪው የተሻለ ነው። ከሆነ ይሆናል በወሬ ተግባቡ፣ በመነጋገር ተግባቡ። ካልሆነ እግዚአብሔርን ነው የምልሽ። በቃ ቆራጥ ውሳኔ ነው መወሰን ያለብሽ አብርሽ ማድረግ ያለ ቁጭ ብለሽ ስሜው በቃ እና ታዘቢው። እስኪ ትዳርሽን ለማዳን ሞክሪ የምር ጭልፊቷ መጣለች። የማይጠቅማትን ለሱም ላንቺም ለሷም የማይጠቅም ነገር ነው። ልታስጀምረው ልትወስደውም የምትችለውና ትዳርሽን ጠብቂ፣ አብርሽን ጠብቂ። በቃ ጀግና ሴት ሆነሽ ከዚህ በፊትም ቤተሰቦችሽን አልበገርም ብለሽ በሶሻል ሚዲያ ሰዎች ወሬ፣ በስድቦች አልበገርም ብለሽ ወደ ፍቅርሽ ያደላሽ ለፍቅርሽ ብዙ ዋጋ የከፈልሽ ሴት ነሽ እና ዛሬ ላይ ሜዳ ላይ ፍቅርሽን በትነሽ እንዳትሄጅ አደራ። ወደዛ ወደዚህ እንዳ ነው ምለው እንግዲህ አብርሽ ቡታጅራ እንደሚሄድ ነው እንግዲህ። መወሰን አቃተኝ አለ አብርሽ። በጣም የሚያስቀኝ ነገር ማለት መወሰን አቃተኝ። ነፂም በዚህ ትጎዳለች፣ በቃ እንደዚህ ሂጂ ምናምን ብላት ምናም ትጎዳለች። ሩታም ደግሞ ከነፂ ጋር ስታይኝ በጣም እየተጎዳች ነው እና ነፂን እንደምንም ብዬ ተንበርክኬም ቢሆን ለምኛት እንግዲህ ወደ ቡታጅራ እንድትመለስ ነው ምፈልገው ብሎ ነፂ መጣችና፣ በቃ ወደ ቡታጅራ መመለስ አለብሽ ብሎ ሲነግራት አልመለስም አንተን ይዤ ነው የምሄደው ወይ ደግሞ እኔ እዚሁ ነው የምሆኑ። እያለችው ነው የምትገኘውና አሁን ሩታንም ማስከፋት አልፈለገም፣ ነፂንም ማስከፋት አልፈለገም። ቡታ ጅራ ተከትሏት መሄድ ይፈልጋል። እርዚ ጋር ሩታን ሊያጣ ነው፣ ከሩታ ጋር ከሆነ ደግሞ ነፂን ሊያጣ ነው። ይሄ ልጅ ምን የሆነ ሊኖር እንደፈለገ አላውቅም። ወይም ደግሞ ነፂም ሰላም ሆና እሱም እሷም ሰላም ሆኖ፣ ልክ እንደ ፍቅር ነው ያለው። ፍቅር እናትዬ በጊዜ ተሰብስባ ራሷን ችላ በራሷ ህይወት የምትኖር ልጅ ናት። እግዚአብሔርን እኔ እንደ ፍቅር የሚያሳዝነኝ ሰው የለም። ሁሌም በቃ ስለሷ ባነሳ ባወራ ባወራ ምንም አልጠግብም። በቃና እንደሷ ሰላም ነው የምፈልገው አለ። ግን እንደሷ ሰላም ቆርጥ አርጎ ጭክና አርጎ ትውት ሳይሆን ላይክ ከሩታም ከነፂም ጋር መሆን ነው የሚፈልገው። በቃ ባጭሩ በሁለቱም መወደድ ነው የሚፈልገው። አይሆንም። አንድ ህይወት አንድ መንገድ ነው ያላት የእውነቴ ነው የምልህ አንተ ይሄን መንገድ ሁለት ምርጫ ነው ያለ አንደኛው ምረጥ በሁለቱም ልትሄድ ነገርኩ በቃ ሁለት እግር አለኝ ብለህ በተአምር ሁለት ዛፍ ላይ ልትወጣት ትችልም ልትወጣ ትችላለህ ኮ ቲንሽ ቲንሽ ልትሄድ ትችላለህ ግን አወዳደቀ ደቀ የከፋ ነው የሚያለው ህይወትም እንደዛ ናት አንድ ምርጫ ምረጥ ወይ ይሄን ወይ ይሄን ተብለ ተቀምጦልሃልና እቤት ተከሽና አምራ ተውባ ደምቃ ህይወትን የቀየረችልህ ሴት ቤት ቁጭ ብላ ነፂ ነፂ ነፂ ነፂ ለስትል በጣም ገረመኝ። በቃ ያለፈ ታሪክ እኮ ነው የሁሉም ሰው ያለፈ ታሪክ አለው ብላል አይደል። እሱ ከሆነ በቃ ነፂ፣ ከዚህ በላይ ምንም ላረግሽ አልችልም። ሚዲያ ላይ ያመጣት እኮ እሺ፣ በድለሽኛል፣ በድለኸኛል፣ ይሄን ይሄን እንደዚህ እንደዚህ አድርገብኛል፣ ያልሽኝ ነገር ተናገሪ፣ ያልሽኝን ነገር ንገርኝ። እስኪ ምን አጥፍቼ ነው ብለ ጠየቃታል። እሷ ምንም አይነት መልስ አልነበራትም። ስለዚህ ይች ልጅ መልስ ከሌላት የራሷ ጉዳይ ለምን እራሷን ስቅ አድርጋት ሰቅለ ምን አገባን። ቤተሰቦቿ ጓደኞቿ ይጨነቁላት። በቃ አንተ ሩታ እኮ አትሆንህም፣ ሩታ እየጎዳች ነው፣ ሩታ እየክብርን ዝቅ እያደረገች ነው፣ ሩታ እንዲያደረገች ነው ብላ ስለ እሷ መጥፎ ነገር እያወራች ምናምን፣ አንገት ደፍተ ጸጥ ብለህ ስትሰማት ነበር። መከራከር ነበረብህ። ሚስትህ እኮ ናት። ቀለበት አስረላታል፣ ተንበርክ ከለዞም አልቅሰ ያ ሁሉ ነገር እያለ ለዚች ሴት መከራከሪያ አቃተ እንዴት ነው እኔ ይቅርታ ህይወቴ ናት እሷን አጥቼ መኖር አልችልም እሷ ለኔ ስትል ብዙ ዋጋ ከፍላልኛለች አንቺ እንኳን ሩቡን የእሷን ያህል አልከፈልሽልኝም ስለዚህ አንቺ ያለፈ ታሪኬ ነሽ በቃ አንቺም የራሽን ህይወት በሰላም ኖሪ እኔም ህይወቴን ልኖር ብለህ እንኳን ለሩታ ትንሽ እንኳን እንኳን ልትንከራከርላት አልቻልክም አብርሽ በአንተም ዛሬ ላይ እየፈረድኩም አይደለም መፍረድ ቢችል ደስ ይለኛል በቃ አብርሽን አጥቢያ ጥቢያ ባሰጠው ደስ ይለኛል ግን ደግሞ እዚህ መሀል ቤት ደግሞ አንዳንዴ የዋህነት ደግሞ ወደ አልሆት ተፈለገ ውሳኔ እንድትሄዱ አደርጋችኋል። አሁን የእሱ ጅልነት፣ ሞኝነት ምን እንደው ታውቃላችሁ፣ ሁለቱም ጋር መጠላት አልፈለግም፣ ሁለቱም እንዲጎዱ አልፈለግም። ኖ እንደዛ የሚባል ነገር የለም። አንዳንዴ ህይወት ላይ ለራስን ማስቀደም መቻል አለብህ። ራስን በቀኔ ነኝ ብለህ ለራስ ጠበቃ መቆም አለብህ። ለምትወደው ሰው ፊት ለፊት መጋፈጥ አለብህ። ጥይት እንኳን ቢተኮስ ከምትወደው ሰው እየተተኮሰ ቆማታ ይማረ ደረትን መስጠት አለብ። ለሩታም እንደዛ ነው። መከላከል የነበረብ ለዛውም ነፂ እንዲህ እያዋሸች እንዲም በጣም ቀበጠች። እግዚአብሔር በ እንዲ እንዲ እንዲ በቃ ፈላባት በቃ ፍን አለባት። በቃ እንዴ አብረሽ አብረሽ ብላልስ ሞት ነው እንዴ? ትናንትና አብሮሽ ያ ሁሉ ይሄ ሁሉ ዘጠኝ ወር ሙሉ አንድ ዓመት ሙሉ የት ዳየት ከረማ ነበረ። በጣም ይገርመኝ ነገር ማለት ነው። እና ምን ልናገር ፈልጌ ነው ወደ ዋና ማሰሪያው ስገባላችሁ፣ ይሄ ጉዳይ ገና በዚህ የሚዘጋ ከሆነ ምን አለች በሉ፣ እሱ አይዘጋም። ሩታም አብርሽም ገና እንደዚህ ብትንትናቸው እንደወጣ ዛሬም ቢዘጋ ነገም ነው። የሶሻል ሚዲያ ላይፍ ይሄ ነው በቃ። እኔ አንዳንዴ የነሱ ላይፍ በቃ ያሳዝነኛል ማለት መታረቃቸው እኮ አይቀርም፣ አንድ ላይ መሆናቸው እኮ አይቀርም። ግን እንዴት ነው ለራሳቸው ሰላም ይሁን፣ አረንጓዴ ቦታ ሄደው፣ ልጃቸው ራሱ እኳ አሁን የሚያወሩትን ራሱ ይሰማል፣ እግዚአብሔርን በእውነት ወዳቸው ውስጡ ነው ሆዷ ውስጥ ሆኖ የሆነ የሚያወሩትን የሚነጋገሩትን ሲጫቃ ደስተኛ ስቶን ደስተኛ ይሆናል፣ ስትጨነቅ ይጨነቃል። በእውነት ማለት ዶክተሩን መጠየቅ ትችላላችሁ እግዚአብሔርን። እና እነሱ ግን ያልገባቸውም በቃ ብጥብጥ ነው። ከዚህ በኋላ ብዙ ነገሮች ይመጣሉ። እና ሰላም አንድ ቀን እንኳን ሰላም ያለው ህይወት ቢኖሩ ምን አለበት? ጥሩ ቦታ አብረሽ እንዳለው ቃል ገብቶ ነበር። ሩታ እንግዲህ ርጉዝ ስለሆነች ፕራንክም ከባድ ፕራንክ አላረጋትም። ጥሩ ቦታዎች እየሄድን ጥሩ ቪዲዮዎችን አብረን እናሳልፋለን፣ ጥሩ ጊዜ እናሳልፋለን ብሎ ቃል ገብቶ ነበር እና አሁን ላይ ሁሉ ነገር ሰልችቶኛል። ሩታ ደግሞ የፈለገችውን ውሳኔ መወሰን ትችላለች። እኔ ልከለክላት አልፈልግም ነው እያለ የሚገኙ እንደዛ ከሆነ ደግሞ በትዳር ላይ ኬርለስ ምትሆን ጥብቅ ጫልክ ካልሆንክ ከባድ ነው። እግዚአብሔርን፣ ሩታን አጣ ማለት ነው። አንድ ሺህ ሴት ልታሰልፍ ትችላለህ። ሀፍት አለ፣ ንብረት አለ፣ ምናምን ብዙ ሴቶች ሊከቡ ምናምን፣ ለጊዜው ምን አብሮ ሊሆን ይችላሉ፣ ግን እንደ ሩታ ህይወትን የምትቀይር እንደ ሩታ ስኬታማ ስኬት ላይ የምትሰቅል ሴት የለችም። እና ነፂ እንደው ስሞትልሽ፣ ከቻልሽ የሩታን ስም አትጥሪ። በቃ እንደው በፈጣሪ እሷ እንኳን ያንቺን ስም ይሄኔ ያላልጠራችም። በተዳሯ ላይ እንዲ የባለግሽባት እንዲ በቃ እየተራ አብርሽ የኔ ነው ሩታ ታስፈልግም አትሆነም እያለች እንኳን ጣልቃ እንኳን አልገባችም። ያንቺን ስም እንኳ አላልነሳችም። አብርሽ ነው የተቆጣችው። የእውነቴ ነው፣ ይሄንን ነገር ልናገር ነው የምችለው። አብርሽ ወደ ራስ ተመለስ። ነፂ ደግሞ እንግዲህ ፈቃደኛ ከሆነሽ የቤት ሰራተኛ አልቶኝ ያው እንስማማለን፣ ወይ ደግሞ ጥፊዋን አንድ ሁለት ቀን ብትቀምሽ እዛ አጠገቧ ድርሽ አብርሽ እንኳን ልቲ አን ራሱ ሩታ እንኳን ልቲ ሩሩ ምትለውን ራሱ አጠሪያትም ነበረ። ለማንኛውም ከሩታ ጥፊ ይሰውርሽ ነው የምለው። በእውነት እኔ ሌላ ነገር አልልም፣ እንደው ነጽዬ ከሩታ ጥፊ ይሰውርሽ። ሳት እኮ ናት ሩታ። በመጡባት ቀልድ አታውቅም። ቡታጅራ አልሄድም፣ እዚህ ነው የምትቀመጠው። እንደው እባክሽ አለ ሌላ ሰው ጋር በላ በቃ ስሪ በቃ እዚህ ብትሆኝ ምናምን ከዛስ ሂጅና በቃ እንደዚህ አላት። እንደ ጻዲስ ያጣለ በቃ ሂጅና ቡታጅራ። እኔ ደሞ ተከትዬ ሸመጣ አር አብርሽ እጅ ላት ሆን። ሕይወትህን ትዳርህን አድን፣ ሩታን አድን። የምሬን ነው የእውነት። ሁለቱን እዚህም እዚያም ስትል ይኸውልህ ባዶውን ነው የምትቀሩ መሀል ቤት። ገብተን ለነበረን ቆይታ አመሰግናለሁ። የኔ ሐሳብ፣ አስተያየት ይህን ይመስላል። አብርሽ ቁርጥ አድርጎ ወስኖ የሚሆነውን ሴት መምረጥ አለበት። በአራት ነጥብ በቃ ስዘጋ። ሩታም ትዕግስት ማድረግ አለባት፣ ነፂም ትዕግስት ማድረግ አለባት። አብርሽ ደግሞ ትክክለኛ ነገር እኔ እናገር ካልሆነ ሩታ ደግሞ አሁን ላይ ነፂን ነው መመርጠው ብሎ ነፂ ጋር ከሄደ መቀመጥ አያስፈልግሽም። በቃ እግዚአብሔር እኔ ታገሹ ታገሹ። እስኪ አንቺን አጥቶ እዛ ሴት ጋር ደስተኛ የሚሆን ከሆነ ብዙ ዋጋ ይከፍላል። ይሄ በጣም አስቸጋሪ ነው። እና ለማንኛውም ለልጅሽ ማስቢት ለማለት ነው። እስኪ ለእናንተም ሃሳብ አስተያየት ኮሜንት ላይ አስቀምጡ። አብርሽ እያደረገ ያለው ነገር ጥሩ ነው ብላችሁ ታስባላችሁ? ሰይስ አይደለም? ሩታስ ከዚህ በኋላ ምንድነው ማድረግ ያለባት? ነፂስ ምንድነው ማድረግ ያለባት? እኔ በቃ ከአንድና አንድ በቃ ከህይወታቸው ውልቅ ብላ መውጣት አለባት ብዬ ነው የማስበው። አንድና አንድ ምንም አታስፈልግም። ብትኖርም የሆነ በቃ ምንም አጠቅምም። በቃ እንደ እንደ ፍቅር እንኳን ጥሩ ልብ የላትም ጥሩ አስተሳሰብ፣ ጥሩ አመለካከት። እጇን ጨብጣ ይዛ ነው በቃ የተስማማችሁ ፍቅር፣ እግዚአብሔርን ከሩታ ጋር የተስማሙት። እች ግን ኧረ በስመ አብ ራስ ወዳድ፣ በጣም አጭበርባሪ፣ ሌባ ናት። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይወዳችኋለሁ።